አዲስ አበባ ጥግ አሳዛኝ ጥቃት ተፈጸመ። ጀነራሉ ካዱ። የውጭ ዜጎች ተገድለው ተገኙ። አዲስ አበባን የከበበው የደህንነት ስጋት አሁን ወደ ውጭ አገራት ዜጎች ተሸጋግሯል። ከሰዓታት በፊት በሦስት የውጭ አገራት ዜጎች ላይ ግድያ መፈጸሙን የሚያመላክት መረጃ ወጥቷል። ግድያው የተፈጸመው በሦስት ቻይናውያን ላይ ነው። እንደሚታወቀው በአዲስ አበባ አቅራቢያ የሚገኙ ፋብሪካዎች የሚንቀሳቀሱትና የሚተዳደሩት በአመዛኙ በቻይናዎች ነው። ከቅርብ ጊዜያት ወዲህ ግን በእነዚህ ቻይናውያን ላይ ያነጣጠረ እገታና ግድያ በመባባሱ በርካታ ቻይናውያን በተለይ በአዲስ አበባ ዙሪያ ኦሮሚያ ክልል ከሚገኙ ፋብሪካዎች በመውጣት ወደ ሀገራቸው እየተመለሱ እንደሚገኙ ታውቋል። ዛሬም የተፈራው ጥቃት ተፈጽሞ ሶስቱ ተገድለዋል። በዝርዝር መረጃችን ሰሙታላችሁ። የአሜሪካው ጀነራል ወደ ኢትዮጵያ መምጣታቸውና ከፊልድ ማርሻል ብርሃኑ ጁላ ጋር መነጋገራቸውን ተከትሎ ኤርትራ ሀይሏን ወደ ኢትዮጵያ ድንበር በፍጥነት እያስጠጋች መሆኑ ተሰማ በተጨማሪም ኤርትራ በአሰብ እና ቀይ ባህር አካባቢ እንዲሁም በቤተ መንግስት አካባቢ ጸረ ድሮን መሳሪያዎችን እየተከለች መሆኑ ተሰምቷል በዝርዝር መረጃችን ሰሙታላችሁ በአማራ ክልል በመንግስት ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተባብሶ ቀጥሏል በመቅደላ መቄት ጎጃም አቸፈር ጎንደር ጋይንት አጣዬ ሸዋና አድማጮህ ጎንደር አካባቢዎች አሁንም ውጊያው ተባብሷል፣ ነው የተባለው። በዝርዝር መረጃችን የምትሰሙት ይሆናል። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የጠቅላይ ሚኒስትር አብይ አህመድ ሚስጥሮች እጅግ ይቀርቧቸው በነበሩ ባለስልጣናትና ሰዎች አማካኝነት መውጣታቸውን ቀጥለዋል። የቀድሞ የሰላም ሚኒስትር ደኤታ አቶ ታየደንዳ ከሆርን አፌርስ ጋር ባደረጉት ቆይታ በርካታ ነገሮችን ባወጡ ማግስት የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸውም የሚያውቁትን ይፋ አድርገዋል። አቶ ገዱ ትናንት በሪዮት ሚዲያ በነበራቸው ውይይት ላይ ለውጭ ጉዳይ ሚኒስትርነት ስልጣን ይመጥናል የሚሉትን ሰው ፕሮፖዝ እንዲያደርጉ በቀረበላቸው ጥያቄ መሰረት በሙያው ብቁ ነው ብለው የሚያምኑትን አንድ ሰው ለአብይ ሲጠቁሙት አብይ መልሶ ይህንን ሰው ታምነዋለህ ወይ የሚል ጥያቄ እንዳቀረበላቸው አውስተዋል። ይህኔ እርሳቸው ሰውየውን የጠቆምኩት በሙያው ብቁ ነው ብዬ ስላመንኩ እንጂ በግል የተለየ ቀረቤታ የለንም፣ ጥቆማዬ ልምድ ያለው ጥሩ ዲፕሎማት ነው ከሚል አኳያ ነው ብለው ምላሽ መስጠታቸውን ያወሱት አቶ ገዱ በዚህ ጊዜ አብይ፣ መልሶ ሰውየው የወለጋ ሰው እኮ ነው እንዴት ወለጋን ታምናለህ እንዳላቸው ተናግረዋል። አቶ ታየ ደንዳ ከስራ መሰናበታቸውን ተከትሎ ለጠቅላይ ሚኒስትሩ በጻፉት ደብዳቤ ላይ እርሶ አንድን ብሔር በሌላኛው ላይ ብቻ ሳይሆን የኦሮሞን ሕዝብ እርስ በራሱ የሚከፋፍሉና የሚያገዳድሉ ጨካኝ ሰው መሆኖትን በቅርበት ተረድቻለሁ ማለታቸው ይታወሳል። በሌላ መረጃ እንደ ተፈራው አሜሪካ ጣልቃ ገብታለች። በመሬት ውስጥ እስከ 60 ሜትር ዘልቆ የሚገባውን አደገኛ ቡስተር ቦምብ በኢራን የኒውክሌር ጣቢያዎች ላይ ጥላለች። ቢ52 የጦር አውሮፕላኖች በቴሄራን ሰማይ ላይ ሲያጓሩ አምሽተዋል። የኢራን ባለስቲክ ሚሳይሎችም በእስራኤል ከተሞች ላይ ከባድ ጉዳት አድርሰዋል። አሁን ላይ ዓለማችን ወዴት እየሄደች እንደሆነ በእርግጠኝነት መናገር አይቻልም። አዎ የእስራኤልና ኢራን ጦርነት በቀጠለበት ሁኔታ እንደ ተፈራው አሜሪካ ትናንት ሌሊት ኢራን ላይ ከባድ ጥቃት ፈጽማለች። አሜሪካ በውጊያው ጣልቃ ገብታ ጥቃት መፈጸሟ ከባድና የማያባራ መዘዝ ያስከትላል ስትል ኢራን ዝታለች። የአሜሪካው ፕሬዝደንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል ሌሊቱን በኢራን ሶስት የኒውክሊየር ተቋማት ላይ የቦምብ ድብደባ መፈጸሙን ተናግረዋል። አሜሪካ ቢ52 አውሮፕላኖቿንና ወደ መሬት ሰርስረው የሚገቡ ቦምቦችን በመጠቀም ከባድ ድብደባ መፈጸሟን የተነገረው ፕሬዝደንት ትራምፕ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህን በተናገሩ በሁለተኛው ቀን ጥቃት እንዲፈጸም አዘዋል። ነገሩ እጅግ አሳሳቢ የሆነ ነው። አሜሪካ ትናንት ሌሊት በኢራን ፎርዶ የኒውክሌየር ማበልጸጊያ ላይ በፈጸመችው ጥቃት የተነሳው የፍንዳታ እሳትና ጭስ እስካሁን በቴህራን ሰማይ ላይ ይታያል። የአሜሪካ ቢ ሃምሳ ሁለት አውሮፕላኖች በቴህራን ኒውክሌየር ማቀነባበሪያ ላይ በተከታታይ ጥቃት ሲፈጽሙ ፕሬዚደንት ትራምፕና እና ከፍተኛ ባለስልጣኖቻቸው ከሲቹዌሽን ሩም ጉዳዩን በቀጥታ ሲከታተሉ እንደነበርም ተዘግቧል። ኢራን ግን በፎርዶ የኒውክሌር ጣቢያ ላይ የተፈጸመው ጥቃት ወደ መሬት ሰርስሮ ቢገባም በኒውክሌር ጣቢያ ላይ ምንም ጉዳት አላደረሰም ብላለች። እንዲሁም በአሜሪካ ድርጊት የተቆጣችው ኢራን ሌሊቱን በእስራኤል ላይ በባለስቲክ ሚሳኤል የታገዘ ከባድ ጥቃት ፈጽማለች። ፋርስ ኒውስ እንደዘገበው ኢራን ቤንጎሪዮን አየር ማረፊያንና የባዮሎጂካል ጥናት ማዕከልን የጥቃቷ ኢላማ አድርጋለች። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሐይፋና ቴል አቪቭ ከተሞች ከፍ ያለ ውጥረት መንገሱ እየተነገረ ነው። ኢራን ከዚህም ባሻገር ከእንግዲህ በመካከለኛው ምስራቅ የሚገኙ ሁሉም የአሜሪካ የጦር ቤዞችና ዜጎች ዋነኛ ዒላማ መሆናቸውን አስታውቃለች። ዶናልድ ትራምፕ በበኩላቸው አሁንም ወደ ሰላም ኑ ካልሆነ ግን ሌላ ዙር ጥቃት ይቀጥላል በማለት አስጠንቅቀዋል። ዶናልድ ትራምፕ ከአሜሪካ ጥቃት በኋላ በዋይት ሐውስ በሰጡት መግለጫ አስታውሱ፣ በርካታ ዒላማዎች ገና ይቀሩናል፣ በሁሉም መመዘኛ የዛሬ ምሽቱ ከባዱና በጣም አደገኛው ነበር ብለዋል። ዲሞክራቶች የትራምፕን እርምጃ ያለ ኮንግረስ ፈቃድ የተደረገ ጣልቃ ገብነት ሲሉ አውግዘውታል። ትራምፕ በማኅበራዊ ትስስር ገጻቸው ኢራን በአሜሪካ ለተፈጸመባት ጥቃት አጸፋ ለመመለስ ከሞከረች ሌላ ዙር አውዳሚ የሆነ እጅግ ከባድ ጥቃት ይከተላታል ሲሉ ዝተዋል። ከፋብሪካ ውስጥ ታግተው ተወስዶ የነበሩ ሦስት ቻይናውያን ተገድለው ተገኙም። ግንቦት 29 2017 ዓ.ም ከጠዋቱ ሁለት ሰዓት ገደማ ከጫንጮ ከተማ ስምንት ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሉ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ ያሉ በርካታ ሰራተኞች መታገታቸውን ከሰሞኑ መዘገባችን ይታወሳል። ሶስት ቻይናውያንን ጨምሮ ኢትዮጵያውያን ሰራተኞች በወቅቱ መታገታቸውን ዘግበን የነበረ ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸው እንደሆኑ የአካባቢው ምንጮች ጠቁመው ነበር። ዛሬ ከስፍራው የደረሰን መረጃ እንደሚጠቁመው እነዚህ ሶስት ቻይናውያን አሳዛኝ በሆነ ሁኔታ በትናንትናው ዕለት ተገድለው ተገኝተዋል። ሬሳቸው ከሙገር አለፍ ብሎም ኬንቴሪ የሚባል በረሃ አካባቢ መገኘቱን የአይን እማኞች ተናግረዋል። በዚህ ዙሪያ የደረሰን ተጨማሪ መረጃ እንደሚጠቁመው በወቅቱ ታግተው የነበሩ አስራ አምስት ገደማ ኢትዮጵያውያን በገንዘብ ድርድር ክፍያ ፈጽመው ተለቀዋል። ቻይናውያኑ ለምን ተለይተው እንደተገደሉ እስካሁን ግልጽ መረጃ ባይኖርም ምናልባት የተጠየቁትን ከፍ ያለ ገንዘብ መክፈል ባለመቻላቸው ሊሆን እንደሚችል የአካባቢው ነዋሪዎች ግምታቸውን አስቀምጠዋል። በእገታ ወቅት የኦሮሚያ ልዩ ኃይል አልታዘዝንም በማለት ከሩቅ ሲያዩ ነበር ያሉት ምንጮቻችን ድርጊቱ በርካታ የአካባቢውን ሰው እንዳስደነገጠና እንዳሳዘነ ተናግረዋል። በወቅቱ ደርባ አካባቢ ደርሶ የመጣ ና ድርጊቱን ባይኑ ያየ አንድ ግለሰብ በአጠቃላይ ቁጥራቸው አስራ ስምንት የሚደርሱ ሰዎች ታግተው ተወስዷል ብሎ ለሚዲያችን ተናግሮ ነበር። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ግብረ ሚካኤል ሰው ወደፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብለው ከሰሞኑ መናገራቸው ብዙዎችን አነጋግሮ ነበር። ኮሚሽነር ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያ ከእገታ ጋር በተያያዘ ህብረተሰቡን ስጋት ውስጥ የከተተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከክልሎች ጋር በመቀናጀት በስፋት ተሰርቷል ብለው ነበር። በገጠርና በከተማ አካባቢ ዜጎችን በማገት ወደ ቤተሰቦቻቸው ስልክ መደወልን ጨምሮ በተለያየ መንገድ ገንዘብ የሚጠይቁበትና የሚወስዱበት ሁኔታ ተፈጥሮ እንደነበር አስታውሰው፣ በተሰራው የተቀናጀ ኦፕሬሽን እገታን ማስቀረት ችለናል ብለው ነበር። ኮሚሽነሩ ይህንን ተናግረው ሳምንት ሳይሞላ ታዲያ የውጭ አገር ዜጎች ጭምር ታግተው እየተገደሉ መሆኑ ነገሩን የተገላቢጦሽ አድርጎታል። በሌላ መረጃ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተደረገ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ቀጠና ላይ ጋይንት ጥጥራ ተብሎ በሚጠራ ቦታ ቅኝት ላይ በነበረ የአገዛዙ ወታደራዊ ፓትሮል ላይ የደፈታ ጥቃት ተፈጽሟል። በጥቃቱ ወታደራዊ ኪሳራ ደርሷል። በፓትሮል ላይ የነበሩ 15 ወታደሮች ጉዳት አስተናግደዋል አምስቱ ወዲያውኑ ሲሞቱ ሌሎች ደግሞ ቆስለዋል ነው የተባለውም ይህንን ተከትሎ በአካባቢው ተሰማርቶ የነበረ የመንግስት ኃይል አካባቢዎቹን ለቆ ወጥቷል ሰኞ ገበያ ዛጎች እና ከሌሎች አካባቢዎች የነበረ የመንግስት ኃይል አካባቢዎቹን ለቆ ወጥቷል ብለዋል የአካባቢው የመረጃ ምንጮቻችን። በሌላ በኩል በደቡብ ወሎ መቅደላ ሁለት ቦታዎች ላይ ድንገተኛ ጥቃት ተፈጽሟል። በዚህም ወታደራዊ ኪሳራ ደርሷል። አንደኛው ጥቃት የተፈጸመው ኮሬብ ከተማ ተብሎ በሚጠራው የወረዳው ንዑስ ከተማ ሲሆን በዚህ ድንገተኛ ጥቃት በአድማ ብተና አባላት ካምፕ ላይ ጥቃት ተፈጽሞ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። በሌላ መረጃ በኤርትራ በኩል አዲስ ወታደራዊ እንቅስቃሴ ተጀመረ። የአሜሪካው የባህር ኃይል አዛዥና ፊልድ ማርሻል ብርሃኑ ጁላ እንዲሁም አብይ አህመድ መነጋገራቸውን ተከትሎ በተለይ ፊልድ ማርሻል ብራኑ ጁላ ከቀይ ባህር ጋር በተያያዘ መግለጫ መስጠታቸውን ተከትሎ ኤርትራ በፍጥነት ጦሯን እያስጠጋች መሆኑ ተነግሯል። ከአሜሪካ ጋር በቀይ ባህር ጉዳይ አብረን እንሰራለን የሚል መግለጫም ብራኑ ጁላ ማክላቸው ይታወሳል። ታዲያ ይህንን የሰማችው ኤርትራም ፈጣን የሆነ አዲስ ወታደራዊ እንቅስቃሴ ጀምራለች። ወደ ኢትዮጵያ ድንበር ኃይል እየተጠጋ እንዳለም ታውቋል። ወደ አሰብና ቀይ ባህር ቀጠናዎችም እንደዚሁ ተጨማሪ ጦር እየተጠጋ እንደሆነ የአካባቢው የመረጃ ምንጮች ተናግረዋል። ከትናንት ከሰዓት ጀምሮ ኤርትራ በሉዓላዊነቴ ላይ ጥቃት ሊከፈት ይችላል ዓለም አቀፉ ማህበረሰብም ይህንን በውል ሊከታተለው ይገባል፣ ዓለም አቀፍ ስምምነቶችና መሰረታዊ መርሆች ይከበሩልኝ በሚል ጥሪ ካቀረበች በኋላ በተለያዩ አካባቢዎች ጦሯን ማስጠጋት ጀምራለች። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።